ሉሊት ስለ ባንቴሮ ሕክምና ስታወራ ስትሰማት ሮዛ በጣም ተናዳ ብዙ ነገር ተናገረችው ባንቴሮን። ባንቴሮንም በጣም ተናዶ ዝም አለ። እሷን እሷን እያየ ዝም ከማለት አማራጭ አልነበረውም። ሉሊትም ደንግጣ ስለነበረ ቆይ ችግር አለ እንዴ ሮዛ? እኔ እኮ ያልኩሽ እኮ የባንቴሮ ሕክምና በነፃ የሚታከምበት ወደ ውጭ ሂዶ የሚታከምበት ነው እኮ ያልኩሽ፣ ተሳክቷል እኮ ነው ያልኩሽ ስትላት እሱ መች ጠፋኝ፣ ግን ደግሞ ባንቴሮ ከዚህ በኋላ ቁሞ የመሄድ እድል የለውም ትላለች ሉሊት በጣም ግራ ተገብታ ስለነበረ ሮዛን ሮዛን አይና አይኗን እያየች ፈዛ ቀረች። ባንቴሮም ግራ ገብቶት ዝም አለ። ደግሞ ምን አይነት ሴራ ልታሴርብኝ ይሆን እንደዚህ የምትለው አሁን ሰው የሰው ደስታው ያስደስተዋል እንጂ እንዴት የሰው ሀዘን የሰው ደስታ ያሳዝነዋል ምን አይነት ተፈጥሮ ነሽ እያለ ዝም አላት። እሷም ከፈለግሽ ይውልሽ፣ አንችም ተከትለሽ መሄድ ትችያለሽ ግን ደግሞ እመነኝ፣ አንተ ባንዴሮ ቆመህ አትሄድም፣ እግር ተቆማምጦ ነው የሚጣለው ትለዋለች። እሱም በጣም ተናዶ መልስ አልመለሰላትም ነበር፣ አይን አይኗን እያያት ነበረ። ግን እመኝኝ ሉላ፣ ሉልዬ፣ አይዞሽ አንቺ እኔ ምንም ችግር የለውም እግዚአብሔርን የሚበረታ ያበረታል። ስለዚህ በሱ ኃይል እበረታለው እጠነክራለሁ። ወንድሜ ደግሞ ያስተካከለልኝን ነገሮች ደግሞ እርግጠኛ ነኝ ሁሉም ነገር ይሳካል ብያስባለው ይላታል። ሉሊትም አይዞህ ባንቴሮ፣ ምንም እንዳታስብ ነገር ሁሉ ይስተካከላል። ግን ያልገባኝ ነገር የሮዛ መናደድ ምንድን ነው አልገባኝም። እሷን ዝም በያት። ዝም ብላነች ሰው ስታያት አውሬ፣ አውሬ ስታያት ሰው ሁና የምታገኛት እስስትናት ይላታል። አልገባኝም። ተይው፣ ባይገባሽ ነው የሚሻለው ሉሊትዬ። ለማንኛውም ተይው። ግን ቆይ ደግሞ ለምንድን ነው ግን የእንትና እኔ ምልህ ህዋን እየቴዳ ነው ስትለው፣ ህዋን እኔ እንጃ። ጠዋት ሻንጣዋን ይዛ እየወጣች መሰለኝ ሂዳለች የሚባል ነገር ሰማው ስላት፣ ምን አዎ እንደዛ የሚባል ነገር ሰማው መሰል ይላታል። በዛን መሀል ሮዛም ትመጣና ምን ነው? ቆይ አልገባኝም። የት ነው ሄደችው? እንዲህ ሻንጣ ይዛ ልትሄድ ትችላለች? ስትል ቆይ ምን አገባሽ አንቺ? ሄዳለች። ምን ነው ፈለግሻት? ከፈለግሻት እኮ አንቺ መከተል ትችያለሽ ያለሽ ትላታለች። ሉሊትም ግራ ተጋብታ በንግግሯ ስልኳን አውጥታ ቆይ ምን ልታደርጊ ነው ስትላት፣ አይ ለህዋን ልደውልላት ነው የት እንዳለች ልጠይቃት ስትላት በቤቤቤአርፈሽ ተቀመጭ። አይ ካልሽ ደግሞ አንቺም የእሷ ጠፋንታ ነው የሚደርስሽ። አንቺም ትከተያታለሽ። ሁላችሁም እዚህ ቤት ያላችሁ ሰዎች አንድ ባንድ እየተመናመናችሁ ታልቃላችሁ። ሁላችሁም ትወጣላችሁ። እዚ ጋር የሰው ጥውር መሆን አይጠበቅባችሁም። ሁላችሁም ቤታችን ለቃችሁ እንድትወጡ ነው የማደርጋችሁ። አንቺም ነገጧት ትከተያለሽ። አይ ካልሽ ደግሞ አሁኑኑ ፌስታሽን አንጠልጥለሽ መሄድ ትችያለሽ፣ ትላታለች አልገባኝም። ግን ቆይ ሮዛ፣ ምን እያልሽ ነው ያለሽው? የነገርኩሽ ግልጽና ግልጽ ነው። ከዚህ በኋላ እኔና በሆዴ ያለው ሕፃን እና ደግሞ ዴብ ነን እዚህ ቤት መኖር የምንችለው እንጂ ማናችሁም እዚህ ቤት የመኖር ዓላማ የላችሁም፣ ሀሳብም አይኖራችሁም፣ እንዳታስቡት ትላቸውና ሁለቱንም ገላምጣቸው ወደ ውስጥ ገባለች። እኔ ግን አልገባኝም። ቆይ ሮዛ የምታወራው ምንድን ነው? እንደገና ደግሞ ዮሐንስ ምኑን ነው ሄደችው? እሺ ወንድሜ ዴብስ? ወንድም ዴብ እኮ ወደ ስራ ሄደ መሰለኝ በጧት ይላታል። በቃ ችግር የለውም ብላ ኮምፒውተሯን ይዛ ነበረ። ግን ሉሊት ግራ ተጋብታለች። ምክንያቱም እንዴት ወታለት ቀር ትችላለች? ይችልሽ ወይ የሆነ ነገር ተነጋግረው ይሆን እንዴ በማለት ሮቢ ባንቴሮል ሁሉንም ነገር ስለሚያውቅ ዝም ብሎ ከማየትና ከመስማት ምንም አማራጭ አልነበረውም። ግን ደግሞ ከዴብ ጋር አውርተው ሁሉንም ችግራቸውን ከፈቱ በኋላ ዴብም ከዚህ በኋላ ሕዋን ጥላው እንደማትሄድ፣ ከአጠገቤ እንድትሆኝ ብሎ ቃል ያስገባታል። ግን ደግሞ ሩዛን ታፈቅረታለህ፣ ሩዛን አግብታል፣ ልጅ ሊወለድልህ ነው ትለዋለች። እሱ ሁሉ ከአንቺ በኋላ የመጣ ነገር ነው። ስለዚህ ከዚህ በኋላ ግን የትም ጥለሽኝ እንዳትሄጅ ይልና ወደ ቤት መልሷት ነበረ። ወደ ቤት ሲመልሳት ግን ቤት ከገባች በኋላ ሳሎን እንደገባች በር ላይ መጀመሪያውኑ ለመግባት ግራ ተጋብታ ቆማ ነበር። እንዲ ጊቢንጅ በሩ ክፈችና ሲላት አይ መግባት አይጠበቅብኝም። ግን እኮ ዴቭ እኔ እኮ እስከምሄድ ድረስ እኮ ፕሮግራሜን ጨርሼ ሆቴል መቀመጥ እችላለሁ። ግን ቆይ ለምንድ ነው ወደዚህ የምመለሰው ስትለው በፍጹም አይሆንም። ይህዋን ዬ ከዚህ በኋላ አንቺ ሆቴል ሳይሆን ቤትሽ ይሄ ነው፣ ሆቴል አይደለም ይላታል። ነው ግን ደግሞ ያው አላፊውና ኦነሩ ሌላ ነው፣ ሌላ ሰው ነው ብዬ እኮ ነው እንደዛ ያልኩ ዴ ብዬ። በቃ ከዚህ በኋላ እየትምጥለሽኝ ላቴች ቃል ግቢልኝ ይላታል። እውነት ዴብ አንተ ወደ እኔ ከተመለስከ እየትም ጥይካ አልሄድም ትለዋለች። እንግዳ ውስጥ ግቢ ይላትና በአጋጣሚ ሷን በሩን ከፍታ ስትገባ ስልኩ ይጮሃል። ስልኩ ሲጮህ ስልኩን ሲያነሳው የደወለለት የባንቴሮን ወረቀት የሚያስተካከል አንድ ዶክተር ነበር ከውጭ ሀገር። እናም እንዴት ነው ልከንልሃል ኢሜል ደርሶሃል ወይ ሲለው፣ አይ አላየሁኝም እንዴት ነው ሲል፣ አሁን ፕሮሰሱን መጀመር ትችላላችሁ ፕሮሰሱ አልቆልሃል እዚህ እየተጀመረው ይለዋል። ነው እንዴ? በጣም ደስ ይለውና፣ ዴብም ዶክተሩን በደንብ ካናገረ በኋላ እሻ አመሰግናለሁ ስለዚህ ቢዛውን አሁን ላይ ማስተካከል እችላለሁ። ለማንኛውም ልግባና እስኪ ኮምፒውተሬን ቸክ ላደርግና ነግርሃለሁ፣ ይለዋል። ከዶክተሩም ጋር ስልኩን ከዘጋ በኋላ ወደ ውስጥ ሻንጣውን ይዞ ይገባል። ሕዋንም እንደ ገባች ሳሎን ነበር ቁጭ አለችው። ና ሳ መጣ መጣሽ፣ እንኳ እንደና መጣሽ እኔ የቴድሽ ብዬ በጣም ጨንቆይ ነበር ይላታል። ባንዴሮ ሕዋንም ደስ ብሎ ነበር አይደል? በፍጹም እንዳትሳሳች። ለማንኛውም ዛሬ በጣም ደስ ብሎኛል ሲላት፣ የምን ደስታ ነው? እንዴት ደስ እኔኮ ይቻለ እኔ ለሮዛ እዚህ መቀመጤ ስቃይ ነው ትለዋለች። በፍጹም እንዳታስቢው፣ እንደዛ አይደለም። አንቺ ያሰብሽውና የማስበው ብዙ ልዩነት አለው። እኔም እውነታውን አወጣዋለሁ፣ ግን ትንሽ ጊዜ ሲጭም ብቻ ዳረጃ ታገሽኝ እዋክሽ ይሆኒ ይላታል።